ማቸው ብዬ ነው የማረገውና ኢትዮጵያን ለምን ሮማን እስከዛሬ አልነገርሽኝም እንዳትሉ፣ ፆመም ስለሆነ እውነቱን አውጥቼ ዛሬም ያው ፍራይዴ ስለሆነ ላባ እውነቱን ስለምናገር ለእናንተም ያው ቤተሰቦች ስለሆናችሁ ኃጢአቴን ለማራገፍ ያህል ነው የምነግራችሁ። አውቀው ነው የሚረጋገጡት፣ አውቀው ነው የሚጣሉት ሶሻል ሚዲያውን እኔ ትውልድ እኔ ደግሞ ምለው ትውልድ ምን ይቀስፋል። እኛ እንዲስር መረጋገጥ፣ ነገ ደግሞ የእኛ ልጆች ወጥተው ሌላ ነገር ውስጥ ይገባሉ። ይቅር ነው የምላቸው። እምቢ ስላሉ ግን እውነታውን የመናገር ግዴታ ስላለብኝ ነው። አሁን ከሊያሹ ጋር የምጣላው እንዲሞቅ ልጅ ስደቢኝ እያለችኝ እንጂ ምንም ጸብ የለንም። እኔ አላውቃትም ቱርክ ኖራ ምንም በቦሌም በባሌም አላውቃትም። እንኳን ድፍን በግ ሲጣርጋ የምትበላ ሴትዮ ቀርቶ እኔ አላቃት። ጂጂ ክያ ነክታኛ አታውቅም አላቃትም። ቲክቶኩ እንዲሞቅ ስደቢያቸው እየተባልኩ እንጂ እኔ ሁላቸውንም እዚህ ጋር ብታመጡ አልተጣዳን። ስለዚህ እኔ ፍራይዴ ስለሆነ እውነቱን መናገር አለብኝ። ምንም አይነት ጸብ ከማናቸውም ጋ የለኝም። እዚህ ቲክቶክ ላይ የምጠላውም ሰው የለም። ጸብም ከማጋ የለኝም። እንሰዳደብ እያሉ በውስጥ ይለምኛል። ለዛ ነው ከዛ ሳንነጋገር የምንጣላ። የእውነት የምጠላው ግን እዚህ ቲክታክ ላይ እዮዳብ ጉቶን አልወደውም። አላማው አማራን ከአማራ ኦሮሞን ተወም ኦሮሞ ህዝብ ለህዝብ የሚያጣላ ለመጀመሪያ ጊዜ ጆከርንና ከድርን አውቆ እንዲጣሉ ያደረጋቸው እሱ እየገፋፋቸው ነው። ከዛ ሞጣ ጋር ሄደው ሞጣን በዚህ መልኩ እንዲያዋርዱት ያደረገ እሱ ነው። ልብ ብላችሁ የምታየው ከሆነ። ሁለተኛ ደግሞ እንቁርቲን ባልወዳትም እንቁርቲንና እንዳልቻን እንዲጣሉ እርስ በርስ መስፍንን ያስገባና ከማሜ ጋ አውቀው። አንዳንድ ጊዜ ቤታችሁ ገብቶ እኮ ሰው ተናዶ ሲነጋገር እንዳይጣሉ ከፈለጋችሁ ሁለቱንም ታስወጣላችሁ። እሱ ግን አስቀምጦ ስድብ አሉድም ብሎ የውሸቱን ያረጋግጣቸዋል። እና ብሔር ለብሔር በተለይ ሲረጋገጥ ምኑ እንደሚረካ ባላውቅም በጣም ነው የሚረካው። እኔ እንደሱ አይነት ሚካኤል የረገጠው ዲቪል አይቼ አላውቅም። በሰው መጣላት ለምን? አሁን አይታችኋል ጉቺን አስገብቶ እንዴነ እኮ የሆነ ማኛጋ የምትጣዩ በምድር ላይ ኮ የለም እግዚአብሔር ለፍቅር ብሎ ነው በዕለተ ዓርብ በዛሬው ቀን ራሱን የሰቀለው ነገር ግን የሰው ልጅ አባቱን ገሎበት ሰው ይታረቃል፣ ገዳይ ለገዳይ ይታረቃል መሀል ሰው ገብቶ እንኳን እና እዚህ ሶሻል ሚዲያ ላይ ያዘው በለው ተብሎ ለተጣላ ሰው እና ይህንን አውቀው ስለሚሰሩ ኢትዮጵያን ዛሬ እንትና እንትና ተጣላ ብላችሁ እንዳትሸወዱ። ዩቱብ ለመስራት ነው። ይስሩ። እኔ መቀኛ አደለውም። እግዚአብሔር ሰጥቷቸው እንጀራ ሆኖላቸው ዩቱብ የሚባለው ገንዘብ ከሰጣቸው ያርግላቸው። አልሳድብ። በተለይ እናት ካንደበት ያወጣ ለካ መቆጣጠር እችላለሁ። አሁን የተማርኩት በሳምንት በጣም የሚገርማችሁ ኢትዮጵያን ለካ እችላለሁ። አለመሳለ ብዙ እህት ወንድሞች እኔን የሚወዱ ሮምዬ ፕሊስ እንዳትሳደቢ ብለውኛል። ስለዚህ እኔ ደግሞ እግዚአብሔር አምላክ በሚችለው በተለይ በዚህ ሳምንት ቲክቶኩ ይቀራል እንጂ መሳደብ የለብኝም። ምንም ቢሉኝ ማስቻሉን ስጠኝ አልኩት፣ አስቻለኝ። ስለዚህ ይህን ካስቻለኝ የሚቀጥለውንም ማስቻል ይሰጠኛል። ስለዚህ በዛው እንደምበረታ በዚህ አጋጣሚ ልነግራችሁ ነው። አንድ እስፔሻሊ እናትን እናቱን የሚወድ ሰው የሰው እናት መሳደብ የለበትም። እኔ ከሀገሬ ተሰንጅ ወጣሁት፣ ለእናቴ ነው። እናቴን ለመርዳት እናቴ እኔት መኖር አለባት ብዬ የምትኖረውን ላይፍ እንድትኖር እናቴም፣ የአባቴም ዘመዶች ያጎት ልጅ ያክስት ልጅ የሚኖሩ አሉ። እኛ ቤት ውስጥ ሰው ከደርዘን አልፈናል። ይህም ሁሉ ሰው እናቴ ማኔጅ ለማድረግ ግዴታ የእኔን እርዳታ ትፈልጋለች ብዬ ነው ከሀገር የወጣሁት። ስለዚህ እናቱን የሚወድ ሰው የሰው እናድ ማክበር አለበት፣ ያንን አምናለሁ። ግን አካን ሄልፒት አንዳንድ ጊዜ የምትጽፉት ኮመንት የምትናገሩት ነገር እኔን ፒስ ኦፍ አድርጎ እንድናገራችሁ ያደርገኛል። ያንን ግን ኮንትሮል ማድረግ እንደምችል በዚህ ሳምንት ታይቸዋለሁ። ስለዚህ ማስቻሉን የሚሰጥ አምላክ በዚሁ ኮንቲኒው አድርጌ እንዲያስችለኝ የምትፈልጉትን ላልሰጣችሁ። ቢኮዝ እዚያ አይታችኋል፣ ቲክታክ ላይ የሚፖሰተው የምትሳደቡትን እንጂ ጥሩ ነገር ያረጋችሁትን አይፖስቱም። ጥሩ ነገር ያረጋችሁትን እዚህ ቲክታክ ላይ አይፖሰትም። ወይ ሮማን ዛሬ እንደዚህ ሰው ረርታለች፣ ሮማን እንዲያርጋለች፣ አይፖስቱም። ኔጌቲቭ ነገር ነው የሚፖስተው፣ እና ህዝብ ደግሞ የሚወደው በአሁን ዘመን ላይ ኔጌቲቭ ነገር ነው የተሳደቡትን ኔጌቲቭ ነገር የሆኑትን ምናምን ነው የምትፈልጉትና ስለዚህ ያንን ደግሞ እኔ በፈለግኩት መጠን ነው ጫወታ እንዳለ ነው መጫወት፣ የሚከለክለን ነገር የለም። ነገር ግን እንደማተርቧት ብታናድዱኝም መሳደብ የለብኝም ብዬ አምናለሁ። እሱ ማስቻሉ እንደሚሰጠኝ ደግሞ እግዚአብሔር አምላክ ይችላል። ለዚህ ነው ኦርቶዶክስነቴን፣ ክርስታንነቴን በጣም ወደው ማስቻልን ይሰጣል እግዚአብሔር አምላክ። ሲወዳችሁ ጥግ ድረስ ነው የሚያሳያችሁ። የምትፈልጉትን ይችላል። ያረጋል ካላችሁ ያረግላችኋል። ዋናው ማመን ነው። ማመን ብቻ ነው። እግዚአብሔርን ማመን ነው የሚጠበቅባችሁ። እኛ ችግራችን አናምንም፣ ጽናት የለንም። ጽናት ያስፈልጋል። ከጸናችሁ እግዚአብሔር ይሄ ለሱ ምንም ከሰናፍጭ በታችን እነዚህ ሚኒት ነው ያደረግላችኋል። እንኳን ይሄንን እና ለዛውም ፈቅዳችሁ እግዚአብሔር አምላክ ጨዋ ልሆን እንዳልሳደብ አንተ ያዘኝ ይችላል እንዴ! ዋናው መጠየቅ ብቻ ነው። ይችላል የእናንተን ጽሁፍ ለእኔ በጥሩ ነገር ገልብጦ ማሳየት ይችላል። ይሄን ታምናላችሁ? እኔ አምናለሁ። ይህን ነው እያደረገልኝ ያለው እና እናንተ ተሳደቡ፣ እኔ መልስ አልሰጣችሁ። ቢኮስ ስለማልሰጣችሁ ወርዝ ስለማታረጉ ገባችሁ። እኔ አሳያችኋለሁ፣ ማሳየት ከፈለኩና እንደምችል ደግሞ አሳያችኋለሁ።